በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። ወደ ፍልስጤን ማንንም አንሰማም ብለው ከተሳፈሩ መርከቦች የተሰማ አዲስ አሁናዊ መረጃ አለ። ሁላችሁም ሰበር መረጃ ስለሆነ ለሁሉም ሰው እንዲደርስ። ካገባህ በኋላ ሚስትህ የአደባባይ አይደለችም። ለምንድን ነው አደባባይ ወጥተህ ሚስትህን መሳሚ ያስፈለገ? ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይስሐቅ እሸቱ በፌስቡክ ገጹ ላይ አስፍሮ መመልከት ችያለው። አንዳንዱ ኡስታዝ ነን ብላችሁ የተቀመጣችሁ ስርዓት እንድትይዙ አለበለዚያ ግን ወላሂ ነው የምላችሁ። አድርጉ ላይ የሞቶ ሙሽራ በርካቶችን አሳዝኗል። ከላይ የምትመለከቱት አሽረፍ አቡ ሀክም የተባለ ግብፃዊ ሙሽራ ከሙሽሪት ጋር በደስታ እየጨፈረና በሙዚቃ ታጅቦ ሳለ ሳይታሰብ በድንገት መሬት ላይ ይወድቃል። አየሃት አይደለም ይህ ተገላልጣ እች አሁን ሙስሊም ነኝ ትላለች። አሰዳቢ ልክ አይደለችም ብለሽ ካሰብሽ ለምን ቀርበሻት መክሪያቸው። በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። በወንዶ ገነት ከተማ ሴት ልጅ ሱሪ አታድርግ ተብሎም በአካባቢው ሽማግሌዎች እንግዲህ ከተወሰነ በኋላ መስከረም 19 ቀን 2018 ዓ ም ከተማው መንገድ ላይ ሱሪ ለብሰው የወጡ ሴቶች ያዩ ወጣቶች ግር ብለው ሲያስወልቋቸው እንዲሁም ደግሞ ሲታገሏቸው ታይተዋል። እኚህ ወጣቶች መቀስ፣ ምላጭ ይዘው ሱሪያቸውን እየቆራረጡ በአደባባይ ሲያስወልቋቸው ውለዋል። ለው እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይስሐቅ እሸቱ በፌስቡክ ገጹ ላይ አስፍሮ መመልከት ችያለው። በየጊዜው እንዲህ ያለ የጤና እክል ኡስታዝን እያስቸገረው እንደሚገኝም ማስተዋል ችያለው። ታዲያ በርካቶቹም መልካም ምኞታቸውን እየተመኙለት ይገኛሉ። ለኡስታዝ አቡ በከር አህመድ የፈጠነ ማገገምን እመኛለሁ። አርጉ ላይ የሞቶ ሙሽራ በርካቶችን አሳዝኗል። ቀላይ የምትመለከቱት አሽረፍ አቡ ሀከም የተባለ ግብፃዊ ሙሽራ ከሙሽሪት ጋር በደስታ እየጨፈረና በሙዚቃ ታጅቦ ሳለ ሳይታሰብ በድንገት መሬት ላይ ይወድቃል። ደስታውን በቅጽበት ወደ ሐዘን ይቀየራል። ሐሙስ ምሽት ላይ በተከሰተው በዚህ ልብ የሚሰብር ክስተት ለእርዳታ በፍጥነት የደረሱት እንግዶች ሊያነቁት ቢሞክሩም ነገሩ ግን አልተሳካም። ዶክተሮቹም የሙሽራውን በድንገተኛ ልብ መታሰር ካርዲያ ካሬስት ምክንያት በቦታው ላይ ሕይወቱ ማለፉን አረጋግጠዋል። ከደቂቃዎች በፊት በሳቅ በሆታና በጭፈራ የተናጋው የሰርግ አዳራሽ ከመቅጽበት በለቅሶና በዋይታ ተተካ። ህይወት አንዳንዴ እንደዚህ ነች። መች ምን እንደሚፈጠር እርግጠኛ መሆን አንችልም። አያሀት አደለን? የተገላልጣ እቻ አሁን ሙስሊም ነኝ ትላለች። አሰዳቢ ልክ አደለችን ብለሽ ካሰብሽ ለምን ቀርበሻት መካያጭ? በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? አውቆ የተኛ ቢቀሰቀሱት አይሰማም ነው ነገሩ። ችግራችሁ ከዚህ ጋር ነው። መንገድ ላይ ስትታዩ ሰላምታ እንደመለዋወቅ ጥገና ትተላለፋላችሁ። ተላላፋላችሁ ስታዩ ልክ አይደለሽም እንደማለት ወደ ጠላቻ ታማራላችሁ። ታዲያ እናንተ መሻል ምኑ ጋር፣ በልብስ ብቻ በልብስ ብቻ። ለማንኛውም አንቺና መሰሎችሽ አስቡበት እህቴ። ባለባበስ ብቻ ሳይሆን ባሳሳውም ታሸላችሁ ተገኙ። ባለባበስ ብቻ ሳይሆን ባሳሳውም ታሸላችሁ ተገኙ የጌታቸውን የአላህ ስብሐነሁ ወተዓላን ትዕዛዝ ተከትለው ኒቃብ የሚለብሱ የሚሸፈኑ እህቶችን ለመምከር በሚል ስም በማር የተቀባ መርዙን ሲረጭ ትመለከቱታላችሁ። ሳያውቅም ይሁን እያወቅም ይሁን ይህ ወንድም ይህንን ድርጊት ያደረገው ድርጊቱ ግን ምክር ይምሰል እንጂ አላህ ያዘዛቸውን ሂጃብን ኒቃብን የለበሱ እህቶችን የሚወጋበት የሆነውን መርዘኛ ምላሱን የለቀቀው እያወቀ ከሆነ ያደረገው አላህ ዘንድ የሚተሳሰበው ጉዳይ ነው ምክንያቱም በየትኛውም የአላህ ትዕዛዝ ላይ በየትኛውም የዲን ጉዳይ ላይ ጥላቻን ማሳየት ያንን ነገር ማውገዝ ያንን ነገር መጥላት ይህ ታላላቅ ከሆኑ የኩፍር መገለጫዎች ውስጥ። ይህንን ጉዳይ እያወቀን ያደረገው ብዬ መናገር አልችልም። አላህ ዘንድ የሚተሳሰበው ጉዳይ ነው። ሳያውቅ ከሆነ ደግሞ ይህንን ያደረገው ይህ ወንድም ወደ አላህ ሊመለስ ተውበት ሊያደርግ ይገባል። በዚህ መልኩ የተገለጸው አገላለጽ ሙተነቅብ የሆኑ ኒቃብ የሚለብሱ ሙስሊም እህቶቻችን ላይ አብዛኛው ሰው የተለየ ጥርጣሬ እንዲጠራጠርና በሌላ አይነት አስተያየት እንዲያያቸው የሚያደርግን ንግግር ነው የተደረገው። መምከርም ከሆነ የተፈለገው እንደዚህ የሚያደርጉ እህቶች አሉ ተብሎ መምከር ከሆነ የተፈለገው በዚህ አይነት መልኩ አይደለም የሚመከሩ። መሸፈን መሰተር ይህ አላህ ሴቶችን ያዘዘበት ተግባር ነው። ነቢዩ ለ ላሁ ለ ሰለም እንደተናገሩት አላ ወኢነ ፊ ልጀሰዲ ሙድጋ ኢዛ ሶላሐት ሶላሐ ልጀሰዱ ኩሉ ሰውነት ውስጥ አንዲት ቁራጭ ስጋለች እሷ ከተስተካከለች ሁሉም ነገር ይስተካከላል ብለዋል። የውጭ መስተካከልና በተግባራችን የምንሰራቸው ነገሮች፣ በአካላችን የምንሰራቸው ነገሮች ማማራቸው የአላህን ትዕዛዝ የተከተሉ መሆናቸው ውስጥ ላይ ያለችው ቁራጭ ስጋ ቀልባችን የመስተካከሏ መገለጫና ዋነኛ ምስጢርም ስለዚህ ሙተነቅብ የሆኑ ሴቶች ውጫቸውን የተለያዩ አጅነቢዎች እንዳያዩአቸው የሚሰትሩ የሚሸፍኑ ሴቶች ውስጥ ላይ ያለችው ያቺ ቁራጭ ስጋ ልባቸው፣ ቀልባቸው መስተካከሏን ከሚያሳዩ ጥሩ ምልክቶች ውስጥ ነው። ይህንን እንደገና እንዲበራቱና እንዲጠናከሩ ከማድረግ ይልቅ በዚህ አይነት መልኩ ሙተነቅብ የሆኑ ሴቶችን በዚህ አይነት መልኩ ማነወርና ማንቋሸሽ ከአንድ ሙስሊም የሚጠበቅ ተግባር አይደለም። በዚህ አይነት በድራማ መልኩ የምታቀርቧቸው ይህንን የማንቋሸሽ ስራዎች ከበፊት ጀምሮ ሙናፊቆች ሲሰሯቸው የነበሩ ስራዎች ስለሆነ ልትጠነቀቁ ይገባል። ዛሬም ላይ እንግዲህ ሚዲያን ተጠቅሞ ያንን የሙናፊቆችን ተግባር እደግማለሁ ያለ ጉዳዩ ከአላህ ጋር ነው፣ ከአላህ ጋር የሚተሳሰበው ነገር ይሆናል ማለት ነው። ለማንኛውም አሁንም ቢሆን ሙቀትን ተቻችለው የሰውን ትችት ተቻችለው የተለያዩ ነገሮችን ተቻችለው የአላህን ትዕዛዝ የነቢዩ ሰለላሁ አለይሂ ወሰለም ትዕዛዝ ተከትለው የሚሸፈኑ ኒቃባቸውን በሚለብሱ ሸሪአዊ ሂጃባቸውን በሚለብሱ አማኝ ሴቶች ላይ የአላህ ሰላምና እዝነቱ ይውረድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በዚህ አሁን በምሰራው ቪዲዮ አንዳንድ ኡስታዝ ነን ብላችሁ የተቀመጣችሁ ስርዓት እንድትይዙ አለበለዚያ ግን ወላሂ ነው የምላችሁ። አለበለዚያ እያንዳንዱ የምትናገሩትን ነገር ቪዲዮን በማስደገፍ ለህዝብ ኢዕላን እንዲወጣ አደባባይ ላይ እንዲወጣ እንደሚደረግ ልታውቁ ይገባል። ከጊዜ በኋላ ራሳችሁን በጣም ቆልላችሁ የምታዩ ምናልባት የተወሰነ ተከታይ አግኝታችሁ ሊሆን ይችላል። በጣም መረን እየጣሳችሁ እያለፋችሁ ያላችሁ ወንድሞች አላችሁ፣ ተጠንቀቁ፣ ስርዓት ያዙ። ይህንን ያልኩበት ምክንያት አለኝ። ምክንያቱ ምንድን ነው? ዑለሞቻችን የነቢያቶች ወራሾች ናቸው። ለፍተው ደክመው ደረቅ ቂጣ በልተው በቆሎ ብዙ ጊዜያቶችን አሳልፈው በረሃብና በጥማት መስዋዕት ሆነው ዲኑን ለዚህ ደረጃ ያበቁ ዑለሞቻችን ኹጥባ በማድረግ በተለያዩ የዳዕዋ መድረኮች ላይ በተለያዩ ሰዎችን በማስተማር ሂደት ላይ ያሉ ዑለሞችን ከመሬት ተነስቶ ትችት እነሱ ላይ መሰንዘር በጣም ያሳፍራል። የሰማዋቸውን ነገሮችን እንገሯቸው። ከዚህ በፊት ቀብር ላይ እፍ ይላል ይመጣና፣ አነጋገራቸው እራሱ በጣም የሚዘገንን የሚሰቀጥጥ ነው። ቀብር ላይ ቀብር አሁን ዳዕዋ የሚያስፈልግበት ቦታ ነው ወይ? ዳዕዋ አያስፈልግም የሚል አመለካከት ይናገራሉ። ሲፈልጉ ደግሞ ኹጥባ ላይ በቃ በጣም በሚደብር በሚቀፍ መልኩ ዑለሞችን በማይወክል እና በማይመጥን መልኩ ኮጥባውን ለመተቸት የሚሞክሩ ብዙ ሰዎች አሉ። ኮጥባ አደራረግን አሁን ምናልባት አንዳንድ ክፍተቶች ሊኖሩ ይችላሉ። ክፍተቶች ግን በእንደዚህ አይነት መልኩ አይደለም የሚታረሙት። አንዱ ይነሳና ሰው ሰልችቶታል፣ ሰው ደብሮታል፣ ተውሂድ ተውሂድ ሁሌ ተውሂድ ተውሂድ ትላላችሁ። ተውሂድ የደበረው ሰው የለም ተውሂድ የሰለቸው ሰው የለም ዳዕዋ የሰለቸው ሰው የለም ከደበረህ አንተ እዛው ነሺዳ ጋር ሄደህ ተቀላቀል እዛው ሂደ ዛው የምትቀላቀልበት እዛው የአዳራሽ ፕሮግራምን ሂዳ አሙቅ ተውሂድ የደበረው ሰው የለም የሰለቸውም ሰው የለም ይህንን ልታውቁ ይገባል ተውሂድ ለሶስት ይከፈላል እያሉ ሰዎችን ያደርጋሉ ምናምን ወላሂ አላህን፣ አቂባችሁን አታውቁም፣ መጨረሻችሁን አታውቁም። ዛሬ እነዚህ ዑለሞች እናንተን እንደምታገላብጡት ጎግል አይደለም፣ ሰርች አድርጋችሁ እንደምታመጡት አይደለም። ጎግል ወይም ደግሞ ይሄ በሶሻል ሚዲያ የሚገኙ ጥራዝነጠቅ እውቀቶች አደብን አያስተምሩም። የተወሰነ ጭላንጭል የሆነ እውቀትን ነው ሊሰጡ የሚችሉት። አደብ አለመኖራችሁን ደግሞ እያሳያችሁን ነውና አሁንም ደግመዋለሁኝ። ጥንቃቄ አድርጉ። ወደ ራሳችሁ ተመለሱ። አለበለዚያ ግን ዋጋ ትከፍሉበታላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ካገባህ በኋላ ሚስትህ የአደባባይ አይደለችም። ሚስጥሩ ይሄ ነው እና ምነካ ወንድሜ በተለይ ሙተነቅብ እህት ያመጣሃት ባለቤቴ ናት የምትለው አዎ፣ አክብሮትህን ቤት ውስጥ ለምን አትገልጽም? ለምንድን ነው አደባባይ ወጥተህ ሚስትህን መሳም ያስፈለገ? እኮ ነውር ነው። ከምዕራቡ ዓለም ያየነውን ሁሉ ይዘን መምጣት የለብንም። ሐያ የሚባል ነገር አለ። እና ቤትህ ላይ ናም፣ ቤትህ ላይ እንደፈለክ መሆን ትችላለህ። ቤትህ ላይ ዘና ፈታ ማድረግ ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሻ ጋር ይጫወቱ ነበረ። ከአይሻ ጋር ውድድር ሁሉ ያደርጉ ነበረ። ይሄ ያለ ነው። እኛ ያለውን ነገር ልንከለክል አይደለም። ነገር ግን በአሁን በአሁን ሰዓት ሴቶችም ወጥቶ ባሌ እንዲህ ያረገኛል፣ ባሌ እንዲ ነው፣ ከሌ እንዲ ነው፣ ከእንደገና ደግሞ ኢንተርቪው ምናም መጠያየቅ ኬት መጣ

ወደ ፍልስጤም ማንንም አንሰማም ብለው ከተሳፈሩ መርከቦች የተሰማ አዲስ አሁናዊ መረጃ አለ። ሁላችሁም ሰበር መረጃ ስለሆነ ለሁሉም ሰው እንዲደርስ ኮፒሊንክ ሼር እያደረጋችሁ እስከ መጨረሻው ድረስ ዜናውን ተከታተሉኝ ማለት ነው። ሁላችሁም በውስጥ መስመር የደረሱ እንዴት ነው የምታውቀው ነገር አለው እያላችሁኝ ትገኛላችሁ። እንግዲህ ከተንቀሳቀሱ መርከቦች ከዚህ ቡድን አባል ከሆነው ሰው አዲስ አሁናዊ መረጃ ሰጥቷል ማለት ነው ከሰዓታት በፊት ከ222 ኪሎ ሜትር እንደሚቀራቸው ለፍልስጤም ተናግረው ነበር። አሁን ደግሞ ድፍን ሁለት መቶ ኪሎ ሜትሮች እንደሚቀራቸው ተናግረዋል ማለት ነው። እሱም ደግሞ ሲናገር በሌሊት ማስፈራራት እንደገጠማቸውና የእስራኤል ጦር መርከብ የአልማና የሲሪየስ ጀልባዎችን ከበው የሳይበር ጥቃት እንደሰነዘሩባቸው እንዲሁም ደግሞ ይህንም በዚህ ስንዘራ ምክንያት ደግሞ ብዙ ጉዳት የተፈጠረ ሲሆን የቅኝትና ተያያዥ ችግሮች እያጋጠሙን ይገኛሉ። መሳሪያዎቻችን ላይ ጉዳት አድርሰዋል። ነገር ግን አሁንም ጉዞችንን እንቀጥላለን። ይህ በአለም አቀፍ ህግ ፍላጎት የተደገፈ አርባ አንድ ጀልባዎችን ከበባ ለመስበር የተደረገ ትልቁ ሙከራ ነው። ለጋዛ ህይወት መስመር የሰብአዊ ኮሪደር ለመፍጠር ቁርጠኞች ነን። ከአለም አቀፍ ህብረተሰብ የተሰጠን ግዳጅ እስከሆነ ድረስ እስከ መጨረሻው ድረስ ተጉዘን እዛ እንደምንደርስ አልጠራጠርም። ወደኋላ ነቅነቅ አንልም ብሎ መግለጫ ሰጥቷል ማለት ነው። ይሄ ነው ያሉበት ሁኔታ አሁን ላይ። ቀጣይ ደግሞ ምን ይፈጠራል? እንዴት ነው የሚሆነውን ነገር እየተከታተልኩ አደርሳችኋለሁ ማለት ነው። ሳዳት

በሙኻሊፎች ላይ ረድ ያደርጉ ነበር እያደረጉ ነው አሁንም በሙኻሊፎች ላይ ከናንተ በተሻለ መልኩ የተሰላ ሰይፍ ናቸው እናንተስ እስኪ መረጃ አምጡ ነው ያልነው እኮ እንዴ እንደዚህ ብለው እንደዚህ ብለው ቁቁ አለ ቂቂ አለ ምናምን እና ያለ ያልቢልስ ቢልስ ጀርህና ዳዕዲ ላይ ነው ቁቁ ያለው ውሸታም በእናንተ ወሬ ነው እንደዚህ ያለው ስለዚህ መረጃ አምጡ ያህባቢ ይሄ ነው ወነታው ነግሮኛል አባካችን ኡርዱኝ

ካበዛ እሳቱም ይበዛል፣ ከቀነሰ እሳቱም ይቀንሳል። ምንም ከዚህ ነገር ራሱን ነፃ ካደረገ ደግሞ ነገ አኼራ ላይ ከሚገጥመው እሳት ይጠብቀዋልና ያለ ሓጃችን አቅም በላይ የሆነ ነገር እስካልገጠመን ድረስ ለትንሽ ለትልቁ ሰዎችን መጠየቅ የለብንም። ሰላሙ አለይኩም ረህመቱላ ወበረካቱ። አላህም በዚህ ዱዓ ጠይቄ የከለከለኝ ነገር የለም፣ ሁሉንም ነገር ሰጥቶኛል። ሐይቃ ይህን ዱዓ ሳልነገራችሁ ባልፍ ራስ ወዳድነት ነው ብዬ ስላሰብኩ ነው ለነገራችሁ የመጣት። በመጀመሪያ ጭንቀታችን፣ ሐሳባችን ሁሉ እንዲወገድ በረሱል ለ ስላት ወሰላም ላይ ሰለዋት አወርዱ። አላሁም ሰሊ ላ ነቢና ሙሐመድ ረሱል ለ ስላት ወሰላም በተወደደው ሐዲሳቸው እንደዚህ ብሏል። አላህ ስብሓነ ወተዓላ በእነዚህ ሁለት ስሞቹ ተጠርቶ ዱዓን አይመልስም ብሏል። ያ ሐዩ ያ ቀዩም ይህንን ካላችሁ በኋላ አላ የፈለጋችሁበትን ሓጃ ጠይቁት። አላዊ ስራ እንፈልጋሉ እንሻ ላ ይሰጣችኋል። አላዊ ችግር መከራ፣ ሀዘንን አቀልልኝ እንሻ ላ አላ ያደርገዋል። ይህንን ዱዓ ደግሞ በአዛንና በኢቃም መካከል ብታደርጉት የተሻለ ነው። አላህ በአዛንና በኢቃማ መካከል ያለችዋን ዱዓ ስለሚቀበል ረሱል ዐለይሂ ሰላቱ ወሰላም ናያት በአላህ ላይ ያለን የቂንነት ይስተካከል እንጂ አላህ ያሳትቀዋል። ሰላሙ